የሚያወራችሁ እግዚአብሔር በሆኑ ለውቅ ወጣቶች፣ አንዳንድ ወጣቶች በምንድ ነው ማስተዳደራት አሁን ባገባት በምንድ ነው እንደዚህ? በጣም ጥቂት ነገር ነው የሚያስፈልገ። እሱ ጥቂት ምንድን ነው? የዕለት ልብስ የአመት የዕለት ጉርስ የዓመት ልብስ ካለን ይበቃናል። ደግሞ አለው። የግድ ልብስ መቀየር የለብህ። የግድ ቅንጦ ምግቦች ብፌሄን ሊሞሉት አይገባም። የግድ የተንጣለለ ቪላ ሊኖረን አይገባል። ጽድቅ ከሆነ የምንፈጽመው ጽድቅ በዕለት ጉርስና በዓመት ልብስ ይበጣማ። ጥቂት ማስተዳደር ከቻለ ይበጣማ። አንደኛ። ሁለተኛ መኖሪያችን የዘላለም አምላክ መሆኑን መታመን አለበት። ኦርቶዶክሳውያን፣ ገንዘባችን አይደለም መታመኛችን፣ ኪሳችን አይደለም መኩሪያችን። እስራኤልን የመከረውን ምክርለኛ ያስፈልጋት መኖሪያ የዘላለም አምላክ እመኑ። ይህን አማኞችን እንሁን እንጂ መንን ከደመና ወርዶ በበረሃ የነገባ አምላክ የእኛም አምላክ በሆኑ ተረዱ እንጂ ወጣቱ፣ አትፍሩ አትፍሩ። አላንዶቻችን ቀንሰነዋል። ብዙ ትዳሮችን ጠይቁ፣ ባዶ ሆኖ ጀምረዋል። ሰሌ ላይ ተኝተው ጀምረው አሁን ሊነገር የማይችል ፍራሽ ላይ ሆነው እየኖሩ ነው ያሉት። ጀምረው ጽድቅን ከምታጣ ክርስቶስን ከምታሳዝቢ በዝሙት ህይወት ከምትወድቂ የእለት ጉርስ የዓመት ልብስ ካለ በቂ፣ መጽሐፍ ቅዱስ የሚለው እሱን ኑሮ የበቃኛ ማለት ማትረፍ። እንደነገ መኖር የለብሽም እህቴ፣ እንደነገ መሰረግ የለበትም እንደነገ መደገስ የለበትም። ንስሐ ገብተን ስጋውና ደሙ ከተቀበል ካህናት ከዘመሩልን ይበቃና ክርስቶስ ካለን ይበቃና፣ ማትረፍንም አውቃለሁ መጉደልንም ተምሬአለሁ። ኑሮ የበቃኛ ማለት ማትረፊያ ነው ይላል ቅዱስ ጳውሎስ። አደራችሁ ሁሉ መቀማጠል አይደለም የኛነት ልጆችን ለማስተዳደር ጥቂት ሀብታ ጥቂት ገንዘብ ካለን ይበቃናል። በዚህ ደግሞ ቤተሰቦች መረዳዳት አለብን። ልጆቻችሁን ደግፏቸው፣ እርዷቸው፣ አግዟቸው። ሶስተኛ ነገሬ ልጠቅልል ነገሬ ልጠቅል ነገሬ ልጠቅል። እሺ፣ ጥቂት ነገሮ ፈቃዱን አውቄያለሁ። ዝግጅት አድርጌያለሁ። ምን ያህል ጊዜ ነው የምቆየው? ይሁናቸው የእግዚአብሔር ቃል እንዲህ ይላል፣ ዘመኑ ሁሉም እየተነሳ እያለዋ መጽሐፍ ቅዱስ ያስ ታውቃላቸው ማግባት ወደሚገባው እድሜ በደረሰ ጊዜ ያልማ ይላል። ደግሜዋለሁ፣ ማግባት ወደሚገባው እድሜ በደረሰ ጊዜ ያልማ። ይህን ነው የሚለው የእግዚአብሔር ቃል፣ እንዳትረሱ፣ ይሄን ይላል እግዚአብሔር ቃል። ስለዚህ ከታች ጀምሮ ጮኛ ይዘን መከራ መብላት የለብን። ምን ማለት ነው? ለዚህ ህይወት የተገባ እድሜ ቢኖረን ይገባል። አለበለዚያስ መከራ መብላት መነካካት አለ፣ መያያዝ አለ፣ መቀጣጠር አለ፣ ማምሸት በእነዚህ ሁሉም ውስጥ መሰናክል እንዳይገጥማቸው ወጣቶች መቼ መቼ መቼ መቼ? አንድ ታላቅ መምህር ሊቃል አዲስ አበባ ልጆች ሆነን ጠየቅናቸው፣ መቼ እጮኛ እንያዝ ብለን ጠየቅናቸው። የመለሱን ልመልስ ነበረ በዚህ ጊዜ ላዳባ እችላለሁ ብለ ስታስብ፣ አጭር ቆይታ ብሪፍ ኢንተርቬንሽን፣ አጭር ቆይታ እነዚህ ያቋቸውን ዝግጅቶች ተዘጋጅታችሁ አጭር ቆይታ እንዳለ ስታስብ እጮኛ ያዝ። ከረዘመስ ፈተናው ይረዝምብሃል። ከበዛስ መውደቁ ይመዛል። ስለዚህ ማግባት ወደሚገባው እድሜ ሲደርስ ይገባበታል። እስከዛስ ታግሶ በንጽህና በድንግልና ይቆያል። ይህን የእግዚአብሔር ቃል ያስረዳ። አዎ ምን ይላል? እናንተን እንዳንዲት ንጽሕት ድንግል ለክርስቶስ ላቀርባችሁ አጭቻችኋለሁ ይላል። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል ስለ ድንግልና ነው ያፈረሰው ቢኖር አግባ ይላል ድንግል ድንግል ድንግል ይላል እያቸው ወጣቶች በዚህ ህይወት ውስጥ ንጹህ ሆነ ታግሶ መጠበቅ ደስ የሚያሰኙ ፊልሞችን ባለማየት ወሬዎችን ባለመስማ ባለመስማ በሰውነትን ራስን ገዝቶ ለመኖር ስግደትን ጸሎትን ቁርባንን ንስሐ በመለማመድ በመኖር ከወሬዎቹ ከአይን አምሮት ከልብ ምኞት በመራቅ በቤተ እግዚአብሔር ተጠምዶ መኖ በቅዱሳት መጻሕፍት ቅጥርነት አጥርነት በመጠለ ወጣትነታችንን በትዕግሥት ከፍፃሜው ጀምረ አስቡ። ይል ፍፃሜ ጥሩ እንዲሆን ጅማሬን መልካም አድርገው ሁል ጊዜ አስቡት። ስትጀምሩ ፍፃሜው ጥሩ ይሆናል ወይ ብላችሁ አስቡት። ወጣቶች ለዚህ ነው ጊዜው ምንድነው? ይሄ የጮኝነት ጊዜ ምንድነው የሚሆነው መሰላችሁ? አንዳችሁ ለሌላችሁ የሚመቹ የትዳር አጋር መሆናችሁን የምታጠኑበት ጊዜ። የሚመችኝ የትዳር አጋር ነው ወይ የምትመችኝ ጽድቅ ያን ቅድም ያልኳችሁን አላማ ለመፈጸም የሚሆን የትዳር አጋር ነው ወይ ብላችሁ የምታስቡበት ጊዜ ነው ይሄ ጊዜ። ይሄ ጊዜ እኔና እሱ ብንጋባ እግዚአብሔር ያዘዘንን የትዳር አላማ ልናሳካ እንችላለን ወይ ብላችሁ ነው የምታስቡ። ይሄ ጊዜ ይሄን ማሰቢያ ነው። ማጠርም መርዘምም የለበትም። የሚል አምሪቃዊት በሞቴ ስሙ፣ ማጠርም መርዘምም የለበትም። አንዳንዶቻችን ስላልሰማ ነው ተሳስተን ይሆናል ተሰናክለን ይሆናል። ግን አሁን ስት ማጠርም መርዘምም የለበትም። ለምን ቢያጥር በቅጡ ላትተዋወቁ ትችላላችሁ። ልናውቃቸው የሚገቡ ከትዳር አጋራችን ልናውቃቸው የሚገቡ ነገሮች ያመልጡናል። ቢያጥር በደግ መተዋወቅ አለብና እርግጥ ሰው ተጠንቶ እውነት ለመናቀር ፊዚክስ አይደለም። ፖስቱሌት አይደለም። ቴረም አይደለም አይደለም። ኤክስ ስኩር ፕላስ ዋይ ስኩር ዝቋል ዜድ ዲስኩር አይደለም። ሰው ተቀምጦ አያልቅም። ግን ጥቂት ልናውቃቸው የሚገቡ ነገሮች እንዳያመልጡ እጅግ ማጠር የለበትም፣ እጅግም መርዘም የለበትም። ቢረዝምም የሆነ ፈተና ይሁን። ስለዚህ ብሪፍ ኢንተርቬንሽን አጭር ቆይታ ማለት ይሄን ፍትሐ ነገሥታችን እንዲህ ትምህርቴን ለጠቅላላ በእነዚህ ሐሳቦች ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ቢሆን ቀጠሮ እስከ ሁለት ዓመት ይሁን። ወደ ሩቅ ሀገር የሄደ ቢሆን ሶስት ዓመት ይሁን። በታወቀ ምክንያት ቢሆን እንደ ሕመም እንደ እዳ ቢሆን አራት ዓመት ይሁን። እየሰማችሁ አራት ዓመት ይሁን። እነዚህ በደንብ ተገምተው ተቀምጠው በቤተ ክርስቲያን ያሉ ነገሮች ናቸው። ፈተናዎች ይኖራሉ። እነዚያን ፈተናዎች በቅጡ ልንገነዘብ ይከባል፣ የተወደዳችሁ ክርስቲያኖች አንድ ነገር ሳልናገር ግን መስፈርታችን እንድንያ ያለ መሆን ያለበት ሁላችሁም ጆሯችሁን ተክላችሁ ስሙ። የእግዚአብሔር ቃል እንዲህ ይላል። የመጀመሪያው መስፈርት ምንድን ነው? ክርስቲያኖች አደለ? ይልቁንም ኦርቶዶክሳዊያን አይደል? ዓላማችን እግዚአብሔርን ማስደሰት ይቻለ። ለምን እዚህ መጣ ካላችሁ፣ ወይ እግዚአብሔርን ለማስደሰት። ለምን እናንተ እዚህ መጣችሁ? እግዚአብሔርን ለማስደሰት። ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። የእግዚአብሔር ቃል እንዲህ ይላል ያነ ሃይማኖት እግዚአብሔር እንደስማሰኝ ታይቻለ። ስለዚህ በጋብቻ ህይወታቸው የመስፈርት የመጀመሪያው ሃይማኖት ደግሞ አንዶ ሃይማኖት ሃይማኖት እግዚአብሔር አለው ወይ? በትክክለኛ ሃይማኖት ላይ ኦ ወይ ትክክለኛውን የሃይማኖት ግንዛቤና መረዳት አለው ወይ? እውነተኛ ምስጢራተ ቤተክርስቲያንን ክርስቲያንን ያለችባትን ቤተ ክርስቲያን መርጧል ወይ? እውነተኛ ጥምቀት አለ ወይ? እውነተኛ ቁርባን አለ ወይ? እውነተኛ ክህነት አለ ወይ? እውነተኛ መስዋዕት አለ ወይ? እውነተኛ ጳጳስ አለ ወይ? እሷ ቤተ ክርስቲያን ናት። ትክክል የቷ? እች ኦርቶዶክስ ቤተ ክርስቲያን። የእግዚአብሔር ቃል እንዲህ ይላል። ምን ይላል? በሞት የሱሙ ሴት ባሏ በህይወት ሳለች በህግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ አነ በነኩባችሁ ይቅርታ፣ ጊዜ እንደጠቀም ይሄ ነው። ሴት ባሏ በህይወት ሳለ በህግ የታሰረች ናት። ባሏ ቢሞት ግን የወደደችው ልታገባ ነጻነት አላት ይልና፣ በጌታ ይሁን እንጂ ወባይቶ ምዕመና ከምዕመና ወገን ይሁን እንጂ ይላል። ግን ግንስ ኦርቶዶክሳዊ ሰው ይሁን እንጂ የአማርኛው መጽሐፍ ቅዱስ ነው። በጌታ ነው የሚሉት። አንዳንድ ሰዎች ይሄን የተጠናቀ የተጠናከ የቆረበ ኦርቶዶክሳዊ ይሁን ማሃይማኖት ሁለተኛ ውስጥ በምግባር ይመረጣል። እህቴ ሆይ ኦርቶዶክሳዊ ስለሆነ ብቻ እኮ አይደለም። ለጸድቅ ያመጣኛል ሆይ መንግስተ ሰማያት ያገባኛል ሆይ ቅድም ያልኳችሁን የቅድስና ህይወት የሚያሳካት ዳ ይሰጠኛል ሆይ ይህንን መምረጥ አለባችሁ። ይህን መምረጥ አለባችሁ። መንፈሳዊ ህይወትን ማስቀደም አለባችሁ። ቅድም ካልቹ ጋር ሁሉ አሰላስላችሁ ያዙ። ይህ ሁላችሁ ሎጥን ብቻ አብነት አድርጌ ነገር የለጠቅልለው ሎጥን ብቻ አብነት እናድርግ። አስታውሳላችሁ። ከነሱ ከእነሱ ወገን መከራ እንደበላት ዛይላችሁ፣ መላይክ እጁን ይዘው ከሰዶም እያወጡት ወደ ዞአር ተራራ እየመሩት ሚስቱ ወደኋላ አየች ይላል። በጣም ይደንቃል። ወደኋላ ሚስት ነው አላየች። እየች የጨዋን ትሆን ቀረች። ሎት እሺ ዞር ብሎ ከተማይቱን አያ፣ ወይኔ ሚስቲ እንኳን ብሎ ዞሮ አያት፣ ሚስቶ አላያት። ለእግዚአብሔር ካልሆነች ለእሱ አቶኒ በቃ፣ ለክርስቶስ ያልሆነች ላንተ ምታደርግላለች? ለእግዚአብሔር ካልሆነ ለአንቺ ምን ያደርግልሻል? እግዚአብሔር ደስ ካላሰኛ አንተ ደስ ታሰኛለች? ክርስቶስ ደስ ካላሰኝች ምን ያደርግልሻል? ምን ያደርግልል? ስለዚህ ከምግባራትም ይህ ይመረጣል ከምግባራት ነው የሚመረጡ። የተወደዳችሁ ክርስቲያኖች ነገሬን ለመቋጨት ነገሬን ለመቋጨት እነዚህ ሁሉ ነገሮች ያለው መከራና ፈተና የሌለበት ሕይወት አለ አይደለም። መከራ ፈተና ይኖረዋል፣ ግን መታገስ ይገባል። ይሁናችሁ፣ አገባንም አላገባን ክርስቲያን ከሆነ ዘንድ መከራና ፈተና አለበት። የትዳር ሕይወት ልክ እንደዚሁ መከራና ፈተና ይኖረዋል። ለማጠጥ ለማብራራት ጊዜ የለኝ፣ ግን ታገሱ፣ ታገሱ። ተደማመጡ። ጆሮ ተሰጣጡ። ይቅርታ ተጠያየቁ። ፍቅርን እንደ አዲስ አድሱ። ሁል ጊዜ እፍ እያላችሁ ፍቅርን አበረታቱ። ይቅርታ ልመዱ። ወገኖች መደማመጥን አድርጉ፣ በደምብ በደምብ በደምብ በደምብ። ጣልቃ ገብነትን አስወግዱ። ባህላችሁና ሚስቶቹን አስቀድሙ። ሌላ ቅጽተኝ ርዕስ አንዲት ነገር ለማከል የተወደዳችሁ ክርስቲያኖች በጣም ከዚህ ጋር አንገብጋቢ እቺ ትንሿ ቤተክርስቲያን ልጆች አሏት፣ ደግሞ አለ እቺ ትንሿ ቤተክርስቲያን ፍሬ አላት። ልጆች የእግዚአብሔር ስጦታዎች ናቸው ይላል እግዚአብሔር ቃል። የተወደዳችሁ ክርስቲያኖች ልጆች የእግዚአብሔር ስጦታዎች ናቸው። ልጆቻችንን የምናሳድገው ግን እኔና እናንተ መልካም የሆንን እንደሆነ ልጆችን የማሳደጊያው ምርጥ ጥበብ ምን እንደሆነ ታውቃላችሁ? መምህራን ያስተማሩ፣ ራሳችንን ጥሩ ወላጅ ማድረግ ይቻላል። ልጆቻችሁ ምርጥ እንዲሆኑላችሁ ራሳችሁን ምርጥ አድርጉ። አርአያነትን አሳዩአቸው። ከሚሰሙት ይልቅ የሚያዩትን ያያሉ ሕጻናት። ይኸውላችሁ፣ የእግዚአብሔር ቃል የመጀመሪያው መስፈርት ቤተሰቦቹን በመልካም የሚያስተዳድር ነው። ልጆቻችሁን በመልካም አስተዳድሩ። ወላጆች ከሆናችሁ ጥሩ ልጆች ታገኛላችሁ። ምንም አትጠራጠሩ ወገኖቼ። ትውልድ ያልተተካበት ዘር ያልተሰራበት መሬት ያበቃል። ስለዚህ ክርስትና እንዲቀጥል ልጆቻችሁን በቅጡ አሳድጓቸው፣ ጊዜ ስጧቸው፣ ተንከባከቧቸው። ትኩረት ልጆቻችሁ ላይ አደርጉ። በቃ ሌላ ምን ስራ አለን? እኔ ልጆቼን ከማሳደግ ውጭ ሌላ ምን ምን ተግባር እግዚአብሔር የሚጠይቀኝ ቆበልጆች አይደል? የእግዚአብሔር ስጦታዎች ናቸው። ለእግዚአብሔር መልሼ የመስጠት አለብኝ። ስለዚህ ችላ አትበሉ ኦርቶዶክሳውያን፣ ዋጋ እንከፍልበታለን። ደግሞ አሁን እንደ ነገሩ ዝም ብላችሁ እየበተናችሁ፣ ጌም እየሰጣችሁ፣ ኳስ ቤት እየጣላችሁ፣ ከረንቦላ ቤት እየጣላችሁ፣ ፑል ቤት እየጣላችሁ፣ ፊልም እያሳያችሁ፣ ቢማሩ ይማሩ ባይማሩ ይቅሩ እያላችሁ ይሄ ቸልተኝነት እናንተ በነገሮች ሁሉ እየባከናችሁ ትኩረት እና ሰጧቸው ልጆች ነገ ከነገ ወዲያ የቤተ ክርስቲያን የሀገር የእናንተም ጠላቶች ይሆናሉ ወገኖቼ ስለዚህ ጥሩ ትውልድ ለማምረት እናንተ ጥሩ ሁኑ ጥሩ ሁኑ ጥሩ ሁኑ እንንቃ እንቁብ ራሳችንን እንጠይቅ እንተባበር ወገኖቼ እንደጋገር የህይወት እንቅስቃሴያችንን ልጆችን ከማሳደግ ጋር እናጣጥን። ቢራ ቤት ወይም ከጓደኞች ጋር ብዙ ወሬ ከማውራት የልጅሽን ሽታ የልጅን ሽታ እወቀው። ጊዜ ስጧቸው፣ አዳምጧቸው። ቅድሚያ ለሚገባው ቅድሚያ ስጡ። ከሚያሰጋን ነገር ነፃ ለመውጣት ተጽዕኖ የምታሳድሩ ሁኑ። ሌሎች አይስሯቸው፣ እናንተ በእግዚአብሔር ቃል ስሯቸው፣ በፈሪያ እግዚአብሔር አንጿቸው በሞገስ፣ በጥበብ፣ በቁመት ክርስቶስ አደገ እንደተባለ በጥበብም፣ በቁመትም፣ በሞገስም በእግዚአብሔር ፊት አምጧቸው ስጧቸው። እዚህ ላሉ አገልጋዮች ሰንበት ትምህርት ቤቱ ይሞላ አውደ ምሕረቱ ይሞላ የአንድነት ትምህርት ቤት የተገነባ ካላለውቅ ገሙና ሕፃናቱ ይማሩ እግዚአብሔርን ይወቁ ከዚህ ዓለም ጉድ ይውጡ። ጊዜ ቢኖረኝ ብዙ ነገር በዘረዘብኩላችሁ። ወላጆች በጋራ ወጥ የሆነ አቋም ሊኖረን ልጆቻችንን ለማሳደግ ባል እንደዚህ ሚስት እንደዚህ አይደለም፣ በፍጹም ሁለቱም በእግዚአብሔር ፊት ጻድቃን ነበሩ ይላል። ሁለቱም ባል ሚስት አንድ አይነት ሀሳብ፣ አንድ አይነት ትምህርት፣ አንድ አይነት አቋም ሊኖረን ይገባል። አንድ አይነት አንድ አይነት አንድ አይነት አንድ አይነት ፈተና መጋፈጥ እንችል። ልፍስፍሶች እንዳይሆኑ መራመን እንዲለምዱ መጠባትን እንዲል በጣም ቀምጥል አርገናቸው ልፍስፍስ አርገናቸው፣ ደግሞ እንዳልጥላቸው በጣም ደግሞ አሯጠናቸው፣ ተስፋ የቆረጡ እንዳናደርጋቸው የተመጣጠነ ህይወት እንዲኖራቸው፣ እንክብካቤም ሳይበዛባቸው፣ ጉስቁልናም ሳይበዛባቸው በልከኛው ማኖር አለባቸው። በዚያው መጠን ወድቆም መነሳትን፣ ፈተና መጋፈጥን፣ በራስ መቆም መቻልን እናለማምላቸው እነዚህን ሕፃናት እመኑኝ ሕፃኗት የሌሉባቸው ትውልድ ያጡትን በዚያ በአውሮፓ የሚሸጡትን አብያተ ክርስቲያናት ባያቸው፣ እንዲህ የመሰለ ንጻ ቤተ ክርስቲያን ገንብተህ ተሳላይ አስቀዳሽ ቆራቢ ካጣን ምን ይወጣል? ሰብከን የሚሰማን ተርጉመን የሚያደምጠን ሰብከን አጣን፣ ምን ፍሬ እናፈራለን? ወገኖች ቅድሚያ ለልጆቻችሁ ስጡ። ለልጆቻችሁ ልጆቻችሁን የሚያስተምሩ መምህራን እዚህ አሉ። አኗቸው አድኗቸው። እባካችሁ እያለቀስኩ የምነግራችሁ ደስ ባ ይህን ትውልድ ታደጉት ይ እያገነፈልን ቡና እያፈላ ማምሸት መቅረት አለበት። ልጆች ላይ ትኩረት ቢራ ይዘን በደሌ ጨብጠን ማምሸት የለብን መጣወቅ ሰውም ሥራ ቤት ውስጥ ልጆቻች ሰውም ሥራ ልጆቻችንም እንጸልዩት ቤታችሁ የጸሎት ጊዜ ይኖራችሁ ቀብዞቻችሁ ለልጆቻችሁ ጸልዩላቸው። እደግማለሁ፣ ጸልዩላቸው። እደግማለሁ ከሴጣን ጦር ከመናፍቃን ከዚህ በቃ እንዲድኑ አልቅሱላቸው፣ ጸልዩላቸው። የጸሎት ርዕሳችሁ አንዱ ልጆቻችሁ አድርጓቸው። ወገኖቼ ቅድስት ሐና ስለመቤታችን የተነገረውን አልሰማችሁ? ምንድን ነው የሚለው? የሰጣትን ዘውቱ ሊጠብቅላ ዘንድ ትጸልይ ነበር ይላል። ስለመቤታችን ትጸልይ ነበር። ጸልይ፣ ስለ ልጅ አልቅስ፣ ስለልጅ፣ ስለ ልጅ በእግዚአብሔር ፊት ተማለ፣ ስለ ልጅ ራሳችሁ በእውቀት አሰልጥኑ ወገኖቼ። እውቀት ካልያዛችሁ አሁን እንደዚህ በጉዳይ ትምህርት መደረጉን እንዴት እንደወደድኩት ልነግራቸው አልችል ዝሮ አልሆን በዚህ ዙሪያ ብቻ ያለን ሰተን ሄዳለን። አበቅ እወቁ። ያላወቀ ሰው ይጠፋል። ሕዝቤ እውቀት ከማጣታ የተነሳ ጠፍቷል ይላል እግዚአብሔር ቃል እመን። ካላወቃችሁ፣ ከሚያጠፉም ጋር ተስማማላችሁ፣ አጥፊ ትሆናላችሁ። እወቁ፣ እወቁ፣ እወቁ። የእግዚአብሔርን ቃል ተባሩ። ይህን አለም እንቅስቃሴ ተረዱ ወገኖቼ፣ እወቁ፣ እወቁ። ለማመስገን ለማበረታታት ይቅር ለማለት ይቅርታ ለመጠየቅ ተዘጋጁ። ልጆቻችሁን እንዲሆን የሚያስፈልገው ጥቂት ነው። አፍቅሯቸው፣ ውደዷቸው፣ ጊዜ ስጧቸው፣ ተንከባከቧቸው። በቃ በቃ። እንምከር፣ እንገሥጽ፣ ከፍ ካለ እንቅጣ። ስንቀጣ ግን ጨካኛ ኑኖ ወገኖች፣ በልኩ እንኖር። ስለዚህ ስለ ልጆች አስተዳደግ ስለ ትዳር የሚያስተምሩ ስልጠናዎች ያስፈልጉናል። እኔ አሁን እዚህ አንድ ሰዓት ትንፋሽ አጥሮኝ እንደ ምንም ስጮህ ያለሁ። እንደነዚህ አይነት ትምህርቶች ግን በንስሐ አባቶቻችሁ፣ ሁል ጊዜ በሰንበት ትምህርት ቤት፣ ሁል ጊዜ እንዲህ ባሉ አውደ ምሕረቶች ኮርሶች ነው የሚያስፈልጉት። ኮርስ ስልጠና ነው የሚያስፈልጉት። ብዙዎቻችሁ አሁን እጃችሁን እርግጥ ለቅዳሴ ነው ያመጣችሁት። ማታ ስትመጡ ግን መጽሐፍ፣ መጻፊያ ወረቀት እና እስክሪብቶ ይዛችሁ ነው። ጉዳይ ተሰጥቶናል እሱ ጉዳይ ለማብራራት እኛ ጽፈን ተዘጋጅተን አንብበን አጥንተን አይናችንን አሞጭ ሙጨን እንቅልፍ አጥተን ስንመጣ እናንተ ኮራ ብላችሁ እየሰማችሁ ምን ፍሬ ይኖረናል? ወገኖች፣ ከሁሉ በላይ ግን እቺ ትንሿ እዚህ ቤተ ክርስቲያን ውስጥ መስዋዕት እንደሚሰዋ ቁርባን እንደሚቀጥ እቺ ትንሿ ቤተ ክርስቲያን የምትለመልመው ህይወት የምታገኘው ንስሐ ስትገባና ስትቆርብ ነው ወገኖች። ስለዚህ ማንም ማንም

ለበሽተኞች እኮ ነው የተዘጋጀው፣ በኃጢአት ለታመመለኛ ነው ወገኖች። ንጹህ እስክንሆን ጠብቁ። ቀስ እያለ ነው ንጹህ የምንሆነው ወገኖች፣ ቀስ እያለ ቀስ እያለ ንጹህ እስከመሆን ድረስ ምሳ አልገባ ንጹህ እስከመሆን ድረስ አልቆርብም ካላችሁ መቼም ሳትቆርቡ ሞት ይቀድማችኋል ወገኖች። ስለዚህ ምን እናድርግ? ወደ ንሳ ይወት ወደ ቅዱስ ቁርባን ይወት በምክረካ ከአባቶቻችን ጋር እንደ አባትና እንደ ልጅ እየተነጋገር ብቻ ትንሿ ቤተክርስቲያን በምሳና በደቡ ደግሞ ደሞ ማተም መቻል አለበት። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየ። አንድ ሰዓት ተሰጥቶኝ፣ አንድ ሰዓት ከሩብ ዘልቅ ያለው፣ በተለይ ለቤት በማህሌት ሲያገለግሉ የደከሙ ካህናቱ፣ ዲያቆናቱ፣ ማህሌታውያኑ ከሁሉ በላይ ይቅርታ ጠይቃለሁ። እኔና እናንተስ እንቅልፍ ጨርሰን እንደውም አበጅር ነው ሁሉ የመጣ ነው፣ እንቅልፍ አለ እና እነሱን ይቅርታ ጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። በሰማነው ይባርከን፣ ሰምተን ለመጠቀም ያውቃል። አሜን፣ አሜን፣ አሜን።